የዛገ የጋዝ ታንካችሁን በቀላሉ በዚህ ዘዴ ማጽዳት ትችላላችሁ። ይህ ዘዴ የጋዝ ታንክን ዝገትን ለማስወገድና እንደ አዲስ እንዲታይ ለማድረግ ርካሽና ቀላሉ መንገድ ነው። በመጀመሪያ የታንኩን የታችኛው ክፍል ላይ ያሉትን ቀዳዶች በሙሉ በማጽዳት ድፈኑ። በደንብ መዝጋታችሁን ካረጋገጣችሁ በኋላ ከአንድ እስከ ሁለት ጋሉን ቆምጣጤ በውስጡ ጨምሩ። አሴቲክ አሲድ የውስጡን ቀለም ሳይጎዳ ዝገትን ያሟሟል። ቀሪውን በንጹህ ውሃ ሙሉት። ይህንንም ቢያንስ ለአንድ ቀን አቆዩት። ቀጥሎ ቆምጣጤውን አፍስሱና ታንኩን ክፊት ባለው ውሃ ጠቡት። ወዲያውኑ ቤኪንግ ሶዲያ ወደ ታንክ ውስጥ በመጨመር ውሃ ሙሉት። ቤኪንግ ሶዳ ቆምጣጤውን በማስወገድ ተጨማሪ ዝገት እንደገና እንዳይከሰት ያደርጋል። የሶዳ ውሃ ለትንሽ ጊዜ ብቻ በመንከር አስወግዱት። ቀጥሎም በፀሐይ ከተቻለ በማድረቂያ በሚገባ አድርቁት። በመጨረሻም እንደገና ጋዝ ለመሙላት ዝግጁ ይሆንላችኋል። ይህን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃ ልጆች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።